ተደገመ። እኛ ያልናት አንዲትም ጠብሳትል መጽሐፍቶቻቸው እንደሚያሳፍሩ ሀባሽ እና ዋብያ በተከራከሩበት ሁለቱም አመኑ። ለማሰብም ለመናገርም በማይመች መልኩ ተደፍራ ተደብድባ ተገላ ተጥላ ነው የተገኘችው። የቅድስት ስላሴ ዩኒቨርሲቲ ግቢ ውስጥ ተጨማሪ ሕንፃ ማስገንቢያ በሚል የዩኒቨርሲቲው ፕሬዝዳንት አቡነ ፊሊጶስ ከ160 ሚሊዮን ብር በላይ ገንዘብ ካባይ ባንክ ማስለቀቃቸውን ደርሼበታለሁ። ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። ሰላም፣ ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ወቅታዊ ጉዳዮችን ዛሬ አተኩረን የምንመለከት ነው የሚሆነው። ከዚህ በፊት ሰር ሰርቼባቸው ከአንድም ሁለት ክፍል ሰርቼ አቅርቤበት የነበረ ጉዳይ ነበረ። ከቅድስት ስላሴ ዩኒቨርሲቲ ጋር በተገናኘ በተለይ ደግሞ ከ15 ቢሊዮን ብር በላይ የቤተ ክርስቲያኑ ካርታ አስረክበው የህንፃ ኮሌጁን ካርታ አስረክበው ብድር የጠየቁት ሊቀ ጳጳስ ጉዳይ አንስተን ቅዱስ ሲኖዶስም ገዛ ለማስታከያ እንደሰጠ ተናግረን ነበር። አሁን ሶስተኛ መረጃ አለ እሱን የምንመለከት ይሆናል። ከስውራ ማርያም ጋር በተገናኘ ጥቂት ነገር እንልና በሌላ በሙሉ መርሃጉር እመጣበታለሁ። እንግዲህ ወንድሞቻችን እህቶቻችን እየተደፈሩ ነው፣ እየተገደሉ ነው። ግድያው ደግሞ አሰቃቂ ሆኖ ያየነውን ጭምር እየመጣን ነው። እና እነሱ እነሱ ነገሮች ለማየት እሞክራለሁ። ለማንኛውም ከማስታወቂያው በኋላ እንመለስ። በከተማችንም ምርጥ በሆነችው ፒያሳ በሁለት ታላላቅ ፓርኮች ማለትም ወዳጅነት ፓርክና አራዳ ፓርክ መሃል ላይ በሚገኘው የሜሪ ኮምፓውንድ አፓርትመንት በ440 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሆኑ። ቀድሞ ለሚመጡ አስር ደንበኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ብዙዎች ለመኖር በሚመርጧት ፒያሳ ላይ ከፓርክ ቪውና ከንጹህ አየር በተጨማሪ በቅርብ ርቀት ላይ ትምህርት ቤቶች ሸራተን ሆቴልና እና ኤላያና ሆቴል ይገኛሉ። እንዲሁም በኮምፓውንድ ውስጥ የመዋኛ ገንዳ፣ ጂምናዚየምና ስፓ 24/7 የሚያገለግሉ ሲሲቲቪ ካሜራ እንዲሁም ቴራስን ጨምሮ በአንድ ያ ካትታል። ያስተውሉ ቅናሹ በውስን ቤቶች ላይ የወጣ ስለሆነ አሁኑኑ በ3 ሚሊዮን ብር የቤት ባለቤት ለመሆን በ0990 27 አለያም በ0982 67 ላይ ይደውሉ። እንግዲህ ከማስታወቂያው ተመልሰናል። አሁን ቀጥታ ነገሮቻችን ጥሩ እንዲሆኑልን በዝማሬ ብንጀምር ብያሰብኩኝና

ከመናፍቃን ሰውረሽ እንድጠብቂን በምልጃሽ ከጠላት ሰይጣን ከከሃድ ያን ከመናፍቃን ሰውረሽ እንድጠብቂን በምልጃሽ እንግዲህ መዝሙሩን ይህን ይመስላል። ሰው በስሙ ሲጠራም ደግሞ አቤት ማለቱ አይቀርም እና አቤት ብሎ ፈገግ ብሏል። የሆነ ሆኖ ወደ ጉዳያችን ንግባ። እንግዲህ ከዚህ በፊት ከቅድስት ስላሴ ዩኒቨርሲቲ ጋር በተገናኘ ኢትዮ ፎርም አንድ የዘገበውን ዘገባ አቅርቤላችሁ ነበረ። በቤተክርስቲያኒቱ ስም በተለይ ደግሞ ቅድስት ስላሴ ዩኒቨርሲቲውን አስይዘው ብድር የተበደሩ አባት እንደነበሩ፣ ሊቀ ጳጳስ እንደነበሩ ከዛ በተጨማሪ ከዛ ወዲያውኑ የቅዱስ ቋሚ ሲወደሱ አባቶችም አጠቃላይ ምልአተ ጉባኤም ተሰብስቦ ውሳኔ እንደሰጠበት፣ ከዚህ በኋላ የቤተክርስቲያን አጠቃላይ ካርታዎች ወደ ቤተክርስቲያን እንዲመለሱ፣ ማንም ሰው የሰንድረት የሆነው ነገር እያስያዘ ምንም ነገር እንዳያደርግ ተብሎ ነበረ። አሁንም ቢሆን የተበደሩት ብድር በጣም ከፍተኛ ብድር ስለሆነ ይህን ነገር እንዳልተሳካ እየሰማን ያለ። ለማንኛውም ኢትዮፎርም የዘገበውን ድጋሚ እንስማ። ጳጳሱ ለባንኩ ያቀረቡት ጥያቄ ውድቅ ተደረገባቸው። የባንኩ ፕሬዝደንትን በጳጳሱ ቢሮ ተገኝተው ጥያቄያቸው ውድቅ መደረጉን ገልጸዋል ተብሏል። ኢትዮ ፎረም በተከታታይ ባሰራጫቸው ዘገባዎች ጠቅላይ ቤተ ክህነት ከእውቅና የውጭም አንድ ቢሊዮን ብር የሚደርስ ገንዘብ ከባንክ ተበድረው አገኘኋቸው ያላቸውን የቅድስት ስላሴ ዩኒቨርሲቲ ፕሬዝደንት አቡነ ፊሊጶስን ሲመረምር መቆየቱን መግለጹ አይዘነጋም። ጳጳሱ በበኩላቸው የተበደርኩት ዩኒቨርሲቲ ላስገነባ ነው፣ ቤተ ክህነቱ በስራ የጣልቃ መግባቱን ማቆማል አለበት ሲሉ ምላሽ ቢሰጡም፣ ባሳለፍነው ግንቦት ግን ቅዱ ሲኖዶሱ የመወያያ አጀንዳ አድርጎት እንደነበርና ውሳኔ እንደተላለፈበት ይታወሳል። ቤተ ክህነቱ ከኔም ሆነ ከቋሚ ሲኖዶሱ እውቅና ውጭም የቅድስት ስላሴ ዩኒቨርሲቲ ግቢ ውስጥ ተጨማሪ ህንጻ ማስገንቢያ በሚል የዩኒቨርሲቲው ፕሬዚደንት አቡነ ፊሊጶስ ከ160 ሚሊዮን ብር በላይ ገንዘብ ካባይ ባንክ ማስለቀቃቸውን እንደ ደርሸበታለው፣ ይህንን ያደረጉትም የዩኒቨርሲቲውን ካርታ ሲዘው ነው በማለትም ቅሬታ አቅርቦ ነበር። ቅዱስ ሲኖዶስ ሊቀ ጳጳሱ አቡነ ሆነ ፊልጶስ ትክክለኛ አሰራርን አልተከተሉም የቤተ ክርስቲያኗን ንብረት አስይዘውም ከባንክ መበደር አልነበረባቸውም በሚል ከተወያየ በኋላም ገንዘቡን መልሰው ካርታውን ከባንኩ እንዲያስመልሱ የተጀመረውን ህንጻም በውስጥ ገቢ እንዲጨርሱ የሚል ውሳኔ ባሳለፍ ነው ግንቦት አሳልፏል ይህንን ተከትሎ አቡነ ፊልጶስ የቅድስ ስላሴ ዩኒቨርሲቲን ይዞታ ማረጋገጫ ካርታም ባንኩ እንዲመልስላቸው ከአንድ ሳምንት በፊት የጠየቁ ሲሆን በመጀመሪያው ዙር ከተለቀቀው 166 ሚሊዮን ብር ውስጥ 50 ሚሊዮን ለመክፈል ስለመወሰንና ባንኩ ይህንን ታሳቢ አድርጎ ካርታውን ይመልስልን ሲሉም ለአባይ ባንክ ማመልከቻ ማስገባታቸው መዘገባችን ይታወሳል። ይሁን እንጂ ደብዳቤ የደረሳቸው የአበዳሪው የአባይ ባንክ ፕሬዚደንት አቶ የኋላ አባይ ወደ አቡነ ፊሊጶስ ቢሮ ሂደው ጥያቄያቸውን እንደማይቀበሉት አስረድተዋቸዋል ተብሏል። የባንኩ ፕሬዚደንት የተቋማቸውን ሕግ ጥሰው ያለ ዋስትና የሚሰጡት ብድርም ሆነም ብድር ሳይመለስ የሚመልሱት ካርታ እንደማይኖር ያስረዱ ሲሆን በተዋዋል ነው። ያበደርናችሁን ገንዘብ በጠቅላላ ከንወለዱ ስትከፍሉ ብቻ ካርታውን እንመልሳለን ሲሉም በአጽኖት ማስረዳታቸውን የአባይ ባንክ ምንጮች ለጣቢያችን አረጋግጧል። ሲኖዶሱ ከባንክ የተበደራችሁትን ገንዘብ መልሳችው የተጀመረውን ህንፃ በውስጥ ገቢ ያስጨርሱ በማለት ያሳለፈውን ውሳኔ ለማስፈጸምም በህንፃው ላይ ተከራይተው አገልግሎት ከሚሰጡ ተቋማት በየወሩ ከዚህ በፊት ከሚከፍሉት ተጨማሪ አምስት ነጥብ አራት ሚሊዮን ብር ለማስከፈል መወሰናቸውን ይህም ከዚህ በፊት ከሚገ በተጨማሪም ከ65 ሚሊዮን ብር በላይ ለመሰብሰብ የታቀደ ነው። ገበያችንን አሳድገን እንከፍላለን የሚል ሀሳብ ከዩኒቨርሲቲው ፕሬዝደንት በኩል ቢነሳ፣ የባንኩ ፕሬዝደንት ግን ይህ የእናንተ የውስጥ አሰራር ነው፣ እኛን የሚመለከት አይደለም ብለው ምላሽ ሰጥተዋል ተብሏል። ከአንድ ሳምንት በፊት የተጻፈውና አባቡነ ፊሊጶስ ፊርማ ለባንኩ የተላከው ደብዳቤ ዩኒቨርሲቲው አመታዊ ገበያቸውን የሚያሳድግባቸው ሌሎች አማራጮችን የዘረዘረና ይህንን ታሳቢ በማድረግ ቀሪውን 116 ሚ ሚሊየን ብር የምንመልስበትን መንገድ ለማመቻቸት አዲስ የብድር ውል እንፈራረም ሲል የሚጠይቅ ቢሆንም የአባይ ባንክ ፕሬዚደንት ግን እንዲህ አይነት አሰራርን ለመፈጸም የብሔራዊ ባንክም ሆነ የባንካቸው ሕግ እንደማይፈቅድ ገልጸውላቸዋል ሲሉም ምንጮች ነግረውናል። እንግዲህ የቤተ ክርስቲያን ብር ያለ አግባብ ሳል ያለ ፍቃድ በምን አለብኝነት ከወጣ በኋላ እንግዲህ ካርታውን መልስ አትመልስ ሌላ ውዝግብ ውስጥ ገብቷል። መድኃኒዓለም ክርስቶስ እንግዲህ የአባቶቻችን ውሳኔ ሊበቃ ወስነዋል። በአጠቃላይ ካርታዎችን ሙሉ ተሰባሰቡ በአንድ ቋት ውስጥ አዲስ አበባ ላይ እንዲቀምጡ የትኛውን ቤተክርስቲያን ላይ ያለ ተብሎ ነበረ። እንግዲህ ያንን ምክንያት ተደርጎ ነበረ ይሄ አካውንት፣ ይሄ ባንክ ቁጥር፣ ካርታው ወጥቶ ብድሩ ተመልሶ ቶሎ እንዲመለስ ተባሰ ነበረው፣ አልሆነም። እንግዲህ አሁን አቅጣጫ ምንድን ነው የሚሆነው? እዛ ህንፃ ላይ ተከራይቶ ያሉ ሰዎችን እንደ መንግስት ተጨማሪ ብር አስከፍሎ መመለስ የሚል ነገር ላይ ያለው። ቤተክርስቲያን፣ መቶ ና የሚለን ብር አጣ አይደለም። በነገራችን ቤተክርስቲያን በቢሊዮን የሚቆጠር ብር አላት። ወደ ዚች ልጅ እንምጣ እስቲ። ምንድን የሆነች ውጭ። ሰላም እንዴት ናችሁ? እባካችሁ ይህን ቪዲዮ ሪፖስት በማድረግ ጀምሩት። ስሉ ላይ የምትመለከቷት እህታችን ሊዛ ደሳለኝ ትባላለች። የራያ ቆቦ ተወላጅ ስትሆን የኮሌጅ ትምህርት ለመማር የምትኖረው ደሴ ነው። ከአምስት ቀን በፊት ማለትም ሐሙስ በሰባት ስልኳን ለአሰራብ ለመውጣችሁበት ምሽት ስትመለስ ጓደኛ ዋጋ ባደረገችው የስልክ ጥሪ ደርሻለሁ ቦምቦ ቢሆንም ሊዛ ሳትመለስ ስትቀር ባደረጉት ፍለጋ ሶስት ሰዓት ከአስር ላይ ቅርታ ሀቢታቲብ የሚባል ዘፈር በጣም በዘግናኝ ሁኔታ በዘግናኝ ለማሰብም ለመናገርም በማይመች መልኩ ተደፍራ ተደብድባ ተገላ ተጥላን የተገኘችው። እባካችሁ ለሊዛ ድምፅ እንሆናት ፎሎወር ትንሽ ነው ትልቅ ነው ባለማለት ቪዲዮ በመስራትና ፍትህ ለሊዛ በማለት እህታችንን እንኳን መመለስ ባንችል ገዳዮችን ለፍርድ ማቆም አለብን እባካችሁ ፍትህ ለሊዛ በማለት ፍትህ እንድታገኝ እናድርጋት ፍትህ ለሊዛ ፍትህ ለቤተሰቦቿ ፍትህ እንግዲህ ከዚህ ጋር በተገናኘ ፖሊስ መግለጫ አውጥቶ ነበረ ምርምር እያደረግን ነው እየተመራመርን ነው ተጠርጣሪዎቹንም በቁጥጥር ስር ለማዋል ቃል እንገባለን ብሏል። የሆነ ሆኖ ግን እኔ እሷ አለም አላማ እኔ ሀገራችን ሀገረ እግዚአብሔር ነች እያልን የተባረከች የተቀደሰች ሀገር ነች እያልን ግን እንዲህ አይነት በየእለቱ የምንሰማቸው ዜናዎች እየበዙ ነው። እህቶቻችን እየተደፈሩ ነው ያሉት፣ እናቶች እየተደፈሩ ነው ያሉት። አልፎ ተረፈር ትናንትና ስንሰማው የነበረ ዜና ደግሞ ነበረ። ወጣቷን ወታደር ወጥ ጦርነት ላይ ተገብቶ በእርግጥ ሰው ላይ አይሞትም አይባልም፣ ሊገዳደል ነው ጦርነት የገባው መርጦ ወዶ የገባው ነገር ነው። ግን ጦት ቆርጦ እጅ ቆርጦ ታቱ ፍቆ ከሰውነቷ ላይ ከቆዳ ላይ ገፎ የሚባሉ ነገሮች ስሰሙ እንዲህ ሀገራችን፣ ቅድስት ሀገር ምንትባል አልነበረች ወይ? ሀገራችን የተባረከች የቅዱሳን ቃል ኪዳን ያለባት ምትባል ሀገር አለችም ወይ? ምንድነው እንዲህ እየሆነ ያለው ልንል ይገባል። ምንድነው እየተፈጠረ ያለው? እውነት ለምንድን ነው ይሄ ነገር እየሆነ ያለው? አባቶች ስለምንድን ነው ጣልቃ ገብተው ነገሮች ማርገብ ያልቻሉት? ህሊና ያለን ሰዎች ነው። አንዳንድ ሰዎች የታለ ቪዲዮ ይላሉ። እንዴት ነው ለማየት የፈለጋችሁት ጡት ሲቆረጥ? እንዴት ነው ለማየት የፈለጋችሁት እጅ ሲቆረጥ? ለማየት የፈለጋችሁት ደረት ላይ ያለ ንቅሳት ለመፋቅ ቆዳ ሲገፈፍ ለማየት የፈለጋችሁት፣ እንዴት እንደሆነ አልገባኝም። ምን ጭካኔ እየገባ እንደሆነ አላውቅም። ይህች ልጅ አሁን ዩኒቨርሲቲ ገና ወጣቶች መድፈር ሳያንሳቸው ደብድበው መግደላቸው ምን ለማግኘት እንደ ምን አይነት እርካታ ምን አይነት የስሜት እርካታ ሊያገኙ እንደሚችሉ አለቀ። ግን ሀገራችን ወደዚህ እየሄደች ያለችው ይህም ብቻ አይደለም። ስውራ ማርያም እንደዚህ ነው ይሄዳሉ። ገዳማችን ውስጥ ስውራ ማርያም ከዚህ በፊት አራት አምስት ቢሮ ሰርቻለሁ በስውራ ማርያም ጉዳይ ላይ ስውራ ማርያም ላይ ተናግሬ ነበራል። ከዚህ በፊት የጋንግስተር ቲም ያለው ሴቷ ታስደበድባለች፣ ሴቷ ታስፈራረች ብለን ነበር። አሁን ደግሞ ሴቷ እያስገደለች ነው። በሰፊ መረጃ እመጣበታለሁ። ግን ይሄ ብቻ ስሙ፣ ግን በስውሯ ማርያም በስውሯ ማርያም እያለ እየጮኸ ይዘውት ሄዱ። ሄዱ ለደህንነታቸው ስለሚቆሩ እኛ የምናውቃቸው እዛ ውስጥ ያሉ ሰዎች ነግረዋታል፣ ለእናቱም ለእኛም። ስንሄ ስልኩ አይሰራም፣ የተለያየ ነገር ሞከርን ሄሌ ሄድን፣ ብዙ ከጣርን በኋላ ሞባይል፣ ምን አይነት ሞባይል ነው ጠፋ ያሏችሁ? ምን አይነት ሞባይል ምንም የተነገረን ነገር የለም። ስልክ ጠፍቷል ልጁ ስለፈልጉት ብቻ እንደወዘ ለውጥ መጤ ስለመሰላቸው ብቻ፣ እነሱ የሚያውቁት ሰው እዛ እንዲቀጥል ስለሚፈልጉ ብቻ፣ የኔ ግምት በእነሱ መንገድ አልሄድም ስላላቸው ማለት ነው አዎ የከተማ ልጅ ነው። እግዚአብሔርን ነው የሚፈራው። የአመናትን ማርያምን እንደሚፈራ አውቃለሁ። እኔ ምንም የእምነቱ ተከታይ ባልሆንም በፋሲል እኔ አሁንም አንገቴን እሰጣለሁ። ስለ ማርያም ካልከው የትም ምንም ነገር ይሆናል ልጁ ማለት ነው። እናቴ ስትድን አይቻለሁ፣ ምልክት አይቻለሁ። ከዚህ በፊት ብዙ ብር አውጥተን ያልሆነ ነገር አሁን ምልክት አይቻሉ ብሎ ልክ እንደ ውለታ አድርጎ ነው እዛ በሽተኞችን እየተንከባከበ ሸራ ቤት፣ ከዛ ቆርቆሮ ከደብረ ብርሃን ገዝቶ ጥሩ ላይ ነኝ፣ አሁን እናቴም ደህና ናት እያለ ይደውልልናል። ይሄዳል፣ ይመጣል። መቶም ሁለት ቀን ሶስት ቀን አይቶ ነው የሚሄደው። እንዲህ አይነት የቆሸሸ ተግባር የለውም። ሲያስጠሩት ግን እንደ ውጭ ሰው እንደሆነ ነገር አድርገው ምን አጥፍቼ ነው አይልም ነበር። ለምን እዛ ውስጥ ሚጠመቁ ሰዎች ከጎኑ ያሉ የሚረዳቸው አካል ጉዳተኞች፣ እጅና እግራቸው ሽባዎች አሉ። እሱ ኬር የሚያረጋቸው ለነብስ ብሎ ለስጋ ሳይሆን ማለት ነው። የሚላላካቸው ወደ ጫጫ ቀበሌ እየሄደ እቃም ያመጣላቸው አሉ እስቲል ነው እዛው ግቢ ውስጥ። እኛ ግን ለደህንነታችን ሳምሪ ስትናገር ከፈራ ከሰማችሁ፣ ትላንትና ሀሌ ቀንሹ ሀሌ ቀንሹ ድምጽ ይገባብኛል ሶ። ሄይ፣ አንቺ በጣም ሴንሲቲቭ እየሆንሽ ነው። ስሜታዊ እየሆንሽ ስለሆነ ለደህንነትሽ ያሰጋል ሲሏት ዞር በይ ብለን እናቴቱ ወደ ደብረ ብርሃን ዘመድ ጋር አስቀምጠን እንግዲህ ከሰውራ ማርያም ነዳኮች በሰፊ እመጣበታለሁ። ብዙ ቮይሶች እየተላከል በጣም ብዙ መረጃዎች እየተላከል ያለ በሰፊ እመጣበታለሁ። ግን ይሄ ወጣት እዛ ሸራ ወጥሮ ተቀምጦ ሳለ ሴትዮዋ ወይ ደግሞ እዛ እንዲህ አጸደ ምናምን ምናምን ምትባላ ሴትዮ ምንድነው ያደረገችው? ሊሰልለን መጣ በሚል እሳቤ ለ15 ቀን ከተደበደበ በኋላ ጥለውት ነው የተገኘው። ጥለውት ደግሞ የተወሰነ ክፍሉን ጅብ እንደበላው ነው ቤተሰብ ሬሳ ሲያገኝ፣ ጅብ የተወሰነ ክፍሉን በልቶ ተደብድቦ ነው የተገኘው። እንዳልኳቸው በጣም ብዙ መረጃዎች፣ በጣም ብዙ ቦች ትልኮልኛል። እነሱ በደንብ አዳምጬ በደንብ አታረቼ ሙሉ መረጃው ለእናንተ አደርስላቸዋለሁ። ግን የኛ ፕሮግራም እንቀጥል ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላሉ። ዛሬ ኮመንት ላይ እንታስቀምጡላቸው መጠይቃችሁ መልእክት ራሳችሁን ቻሉ የሚል ነው። እስቲ ራሳችሁን ቻሉ። በመጀመሪያ ቪዲዮን በደንብ ኮፒ ሊንክ፣ ላይክ እና የመደመር ምልክት ካለ እሱንም ተጫኑት። በደንብ ደግሞ ላይክ እና ሪፖስት ኮፒ ሊንክ አትርሱ። ሪፖርት ስለሚበዛ ቪዲዮቻችን እንዳይወርዱ ማለት ነው። ያው እንደምታውቁት ይህን ሰውዬ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የነበረ ነገር ግን በቀኖኗ በስርዓቷ መመራት አቅቶ ተወዱ በልጦበት አሁን በፕሮቴስታንቱ ዓለም ውስጥ የሚያወደለድል ሰው ነው። የመነኮሳቱን ቆብ እንዲሁም ደግሞ ቀሚስን በመልበስ አባ ነኝ እያለ ራሱን የሚሸውድ እንዲሁም ደግሞ አንዳንድ የዋሃንም በሶሻል ሚዲያ ላይ ለማታለል የሚሞክር ነው። እኔ ለፕሮቴስታንቱ ዓለም ደግሞ አንድ በጣም አንዳንድ ጊዜ እርስ በርስ የሚጋጭ ሀሳብ ምንኩስና ማለት ይህን ዓለም ንቀው በዚህ ዓለም ከሚገኘው ደስታ ራሳቸውን አግልለው በገዳም በባት ራሳቸውን ዘግተው አባቶቻችን ስለ ጽድቅና ስለ መንግስተ ሰማያት ሲሉ ራሳቸውን የሚያደግሙበት ህይወት፣ ራሳቸውን የሚገዙበት ህይወት ነው። እናንተ እንዲህ አይነት ስራ አያስፈልግም እያላችሁ ደግሞ መልሳችሁ ይሄን ሰው የአባ እያሉ መጥረት አንዳንድ ጊዜ ችግር ነውና ራሳችሁን ብችሉ ጥሩ ነው። እናመሰግናለን ወንድማችን። እንዲያቆንን እግዚአብሔር አምላካችን ረጅም ከዚያ ካስትነ ከፈለጋችሁ ተሰዱት በነቃችን እኛ ቋን ፈልጎ እኛ ኮተናገረን ኦርቶዶክስ ከሆነ ኦርቶዶክስ ያህል በሁለት መሀሪያ መጫወት ግን በቤተክርስቲያን የሚገባ አለ ወይ? ኦርቶዶክስ መሆን ነው ወይ ኦርቶዶክስ አለመሆን ነው። መሀል ላይ ሆኜ ይጫወታለሁ፣ በርገር ሲያምረኝ በርገር ይንበላለሁ፣ በርገር ደግሞ ሳታ ደግሞ መሳሰላለሁ፣ ቆቢን ለብሽ ይመጣለሁ የሚል ጨዋታ ቤተክርስቲያን ላይሰራም። ምታምን ከሆነ ታምናለህ፣ ምትክድ ከሆነ ክደት ወጣለህ። ያለው አማራጭ እሱ ነው። ሌላኛው ደግሞ ላሳያቸው። ከዚህ በፊት ተከልክሎ የምታስታውሱ በተለይ አዲስ አበባ ሀገረ ስብከት አዲስ እንደ መግለጫም ጭምር አወጡ ነበረ በቤተ መቅደስ ውስጥ የሚደረጉ የቀረፃዎች ሞባይል ምናምን ነገሮች ታስታውሱ ከሆነ እኔም ዘግቤላቸው ነበር። እዚሁ ላይ ቤተ ክርስቲያን ውስጥ ከዚህ በኋላ ምንም አይነት ቀረፃ እንዳይካሄድ ተብሎ ማለት ነው። እስኪ ይህንን ቪዲዮ አይተን እንመለስ። ሰዎች የተቀባበሉት ቫይራል የወጣ ቪዲዮ ነው። እባካችሁ የመቅደሱ አገልጋዮች ዲያቆናት፣ ወንድሞቼ እኛን እግዚአብሔር ወደ መቅደስ ያስገባን ከኛ የተሻለ ሰው አትወኩ። አደለም ምናልባት በዚህ በከበረ በተወደደ ክቡር በሆነ ማዕረግ እናተርፍበት ዘንድ እንከብርበት ዘንድ እንጂ እግዚአብሔር እኮ ሞልቶታል። ሰው አንዳንዶቻችን በቃ እኔ አላቅም እና ብዙ ነገሮች በተለይ ከቅርብ ጊዜ ወዲህ ወደ ሚዲያ የሚመጡ አንዳንድ በቤተክርስቲያን ውስጥ የተቀረጹ ነገሮች በጣም ትዝብት ውስጥ እየጣሉ ነው። በዚህ ዘመን በተለይ ይሄ ቲክቶክ እና ዩቲዩብ ሁሉ አብዛኛው ሰው እንጀራውን በዚህ መንገድ ካደረገ ጀምሮ የትኛው የቤተክርስቲያን አገልግሎት ይቀረጽ አይቀረጽ የሚባል ነገር ሁሉንም ይዞ ወደ ሚዲያ መምጣት፣ ሁሉንም ለፎሎወር እና ለሰብስክራይብ ጥቅም ማዋል በኋላ ዋጋ ያስከፍላል እና እባካችሁ አንዳንድ አንድ ዲያቆናት ታወግድላችሁ ሰው ሰውን ሊንቅ ሰው ሊዳፈር ይችላል። ያም መልካም አይደለም። ግን ደግሞ ከዛ በላይ እግዚአብሔርን መዳፈር መቅደሱን መዳፈር በጣም ዋጋ ያስከፍላል። ታስታውሱ እንደሆነ አፍኔና ፊናስ በዚህ አይነት ክብርና ማድረግ ተሾመው መቅደስ ገብተው በመቅደሱ ዙሪያ በመቅደሱ ሲያደርጉ የነበሩትን ነገር ታውቃላችሁ። በዝርዝር የተቀመጠ ነው። በዚህ ምክንያት እነሱ ሞተዋል። አልተጠቀሙበትም። ያብቻ ብቻ አይደለም። ታቦተ ጽዮን ተማረከች። ከእስራኤላውያን በጣም ብዙ ሺዎች ሞቱ። ካህኑ ኤሊ እንኳን አባታቸው ምከር ሲባል ችላ በማለቱ እርሱም ከወንበሩ ላይ ወድቆ የጀርባ የጎድና አጥን ተሰብሮ እንደሞተ ታሪክ ይናገራል። እና በእንዲህ አይነት ስራ ሀገርን፣ ሃይማኖታችንን ዋጋ እንዳናስከፍል እንደ በጣም መጠንቀቅ መቻል አለብን። እና ታውግድላችሁም አይበጃችሁምና ከሰራዊት ጌታ ከእግዚአብሔር ጋር አትዋጉ ይላል እና እግዚአብሔርን በዚህ ልክ መፈታተን ጥሩ አይደለም። ሰው እንዳየ ይፈርዳል፣ ሰው እንዳየ ይበይናል። እግዚአብሔር መሐሪ ስለሆነ ነው እስከዛሬ የሚታገሰንና እንደው ከዚህ ውጭ ሰው የማያውቀው ብዙ ነገር ያንን እግዚአብሔር ይሸፍናል። ግን ደግሞ እንዲህ አይነት ነውርን በአደባባይ ይዘው መምጣት ያልተገባ ነገርን ማድረግ ይሄ ትክክል አይደለም። መቅደሱ ክብር ይኑሮ ግድ የላችሁም። እና አባቶች ካህናትም ተቆጡ፣ ተው በሉ ተው በሉ። ዝም ካላችሁ ይሄ ጣለናንተ ጽዋው ለናንተ የሚደርሳልና በተሻላችሁ መጠን እንደው አይሰሙም። በእርግጥ አንዳንድ ያቆናት ጭራሽ ምንም ምክር ተግሳጽ የሚባል ነገር አይሰሙም። ግን እንደው ከአስር አራት አምስት እንኳን ብናተርፍ ለቤተ ክርስቲያን ታዉ በማለት ሀይ በማለት እንደው ጥቂቶቹን እንኳን በማትረፍ እንደው ለቤተ ክርስቲያን ውለታ አንዋልላት ለማለት ነው። በጣም ያሳዝናል። እግዚአብሔር ልቦን አይስጠን። አሁን ደስ ሲባል ደግሞ ቀንታቸው ነው ቅናት ነው የሚባሉ ነገሮች ደግሞ ይኖራሉ። በጣም ያሳዝናል። አሁን አሁን ላይ የድንበት ያለነው እየደረስንበት ያለነው ጉዳይ ደግሞ ይሄ ነገር ለቤተክርስቲያን ያመጥናትም፣ ይሄ ነገር ትክክል አይደለም፣ ይሄ ነገር ቢስተያ ያካል ተብሎ ሲነገር ምን አይነት ነገሮች እየመጣሉ፣ ቀንተህ ነው ቅንአት ይዞ ሆነው ይባላል። እውነት ነው። እኔ ብቀና ለቤተክርስቲያን ይቀናለሁኝ፣ ብቀና በቅዱሳን ቀናለሁኝ። ግን በስህተት ግን በስህተት ጎዳና ግን አልቀናም። የስህተት ጎዳና ላይ ልቀና አልችልም። እባካቸው አሁንም ቢሆን ቤተ መቅደስ ውስጥ ያለው እግዚአብሔር ነው። እግዚአብሔርን ፍሩ። ደላቸው ወዳለሆ ወደ ወንድማችን ፎይ ጋር ምጣ

መጽሐፍቶቻቸው እንደሚያሳፍሩ ሀባሽና ዋብያ በተከራከሩበት ሁለቱም አመኑ። ሀባሹን የመጀመሪያ አስደምጣችኋለሁ። ምን አለው መሰላችሁ? በመጽሐፍቶቻቸው ያፍራሉ። የእነሱ መጽሐፍት እኔ ሽንት ቤት ነው ቀድጄ የምጠቀምበት። ሀዲሶቻቸው ምክንያቱም አለ ሴት ልጅ ራቁቷን እንደዚህ ጡቷ ተነግቶ የምትሸጥ መሆን አለባት የሚል ሀዲስ አላቸው። እንዲሁም ደግሞ አላህ ልክ እንደ ጎረምሳ እንደ ዱርዬ ፍሪዛም ነው ጫማ ያጠለቀ ፓርክ ውስጥ የቆመ ነው የሚል አለው። እጅግ አሰፋሪ የሆነ ሀዲሳቶች ተቀምጠዋል በመጽሐፍቶቻችን ውስጥ። ስለዚህ ሀባሹ ዋብያውን ይለዋል። ዋብያው የሚለውን ደግሞ አስደምጣችኋለሁ። ሆሪ ዳበቴ ጉርጉረምቲ

ፍርቃናራ ሃሰው ሮ አህልሱነት ወልጀማ ን ራ ወራ ረቢ አረብሱ ሳ ተ መልካም እንደሰማችሁት ነው እንግዲህ። ያባሹ ሲናገር መጽሐፍቶቹ ያሳፍራሉ። አትፈሩባቸው፣ ግን ምክንያቱም ጽፋችሁ የምታምኑበት ነው። ይሄን መጽሐፍት ገዝተን ካካችንን ልንጠርግበት ነው የሚገባው። እጅግ ጸያፍ ነው። አላ ፍሪዛም ጎረምሳ ጫማ ያጠለቀ ነው የዋ ብያዋላ። እንዲሁም ደግሞ ሴቶች ራቁታቸውን እንደ እንስሳ ጡታቸውን እንዲተነክቶ መገዛት አለባቸው የሚል መጽሐፍ ነው። ይሄ ስድብ ነው፣ አሳፋሪ አሸማቃቂ ነው ይላል ያፍሩበታል፣ ይሸማቀቁበታል ይላል። እኛ ያልነውን ማለት ነው፣ ያፍሩበታል፣ ይሸማቀቁበታል። በተመሳሳይ ዋብያው ደግሞ ሀባሹ ምን ይለዋል መሰላችሁ? የእናንተ ሐዲስ ውስጥ ደግሞ ሴት አህያ ካየ የእናንተ ሐዲስ ሰብሳቢዎች የእናንተ ኪታቦችን እንትን ያሏችሁ ብልታቸው እንደዚህ ይነሳል የሚል ተቀምጧል። አህያ ወሲብ ስለማድረግ ተቀምጧል። አያ ወሲብ ስለማድረግ ያህባሽ ውስጥ ደግሞ ተቀምጧል ይለናል። ለዋብያው ይሄ እንዴት ማሸማቅቀው? ቅዱስ ያላችኋቸው መሪዎቻችሁ አያ ወሲብ ስለማድረግ በሐዲሳቶቻችሁ አስቀምጣውላችኋል። አዳምጡት። ሼኮ ተሐምዳን ይጥቀመን ከን ሀሬ አርጌ ሜሻ ይሳ ካፈቴ

ባላዱማ ሼኮታ ማወር ሐምዛን የፈሮና ራጋኔ ቢጃቢ ሼኮታ ከሰርቲቻቸው እጅግ አስነዋሪ የሆኑ ጸያፍ፣ አሸማቃቂ አሳፋሪ የሆኑ ታሪኮችን እንደያዙ ተረዳችሁ አይደለ? ሀባሹም ወአብያውን ይላል፣ ወአብያው ሀባሹን ይላል። እኛ ሁለቱንም አንብበን ሁለቱም አሳፋሪ እንደሆኑ እንፈርዳለን። እኛ መጽሐፍቶቻቸውን ስናነብ ሰደባችሁን ይላሉ። ዋብያው ሀባሹን እናንተ ናችሁ ያሰደባችሁን ይላል። ሀባሹ ደግሞ እናንተ ናችሁ ያሰደባችሁን ይላል። ሁለቱም መጽሐፍት ጠቅሰው እጅግ ነውር የሆኑትን አንዱ አንዱን ይጠቅሳል ማለት ነው። እኛ ሁለቱንም እንጠቅሳለን። አዎ፣ አስነዋሪ አጸያፊ ነገሮች በመጽሐፍቶቻችሁ ውስጥ ተቀምጠዋል። ለመስማት የሚከብድም ለማየት የሚቀፍም ብዙ መጽሐፍቶቻቸው ላይ የተጻፉ ነገሮች አሉ። ያቡንዳኳቸው ሁለተኛ ቻናል ላይ ስለሆነ ቼክ ማለት ቻላች። ከፈለጋችሁ ግን እንደዚህ ነው የሆነ ያለው ነገር። በእስልምና ላይ ቆሻሻ ቆሻሻ ትምህርቶች አሉበት። ገና መጽሐፍቶቻቸውን ተረግመዋሉ። በነገሻ እንደውም ብዙ የተደበቁት እንደውም እስካሁን ተደብቁ ያሉት እንደውም በአረብኛ ላይ ስለሆነ ነው። ወደ እንግሊዝኛ ሲተረጉሙ ወደ እንግሊዝኛ ሲመጣ ግን በጣም ብዙ ነገር እንደምናይበት ተስፋ አድርጋለሁ። ለማንኛውም የዛሬ ዝግጅት ይህን ይመስላል። ከወዳች ተከተሞቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ በሌላ ቪዲዮ መለሳለሁ። ቸር ቆዩ።